ሰላም ሰላም ፍሬንዶችዬ፣ ይህን ቪዲዮ ከሌላው በተለየ ሁኔታ መቼም ሞርኒንግም ብሎኛል። አውቃለሁ፣ ብዙ ጠላቶች አሉ ከደላላ ጀምሮ እስከታች ድረስ አውቃለሁ። ከሚዲያ እንደማልጠፋ አውቃለሁ። ነገር ምንድነው ይ ዓላማችሁ? እናንተ በምን ቋንቋ እንነግራችኋለን? እሺ በህይወት ፈንታ ውስጥ እንደዚህ አይነት አደጋ ሊፈጠር ይችላል በእህቶቻችን ላይ። ምን ቤት ሆናችሁ ነው ቤተሰብ ጋር ገና ገና ገና ገና ሳይነሳ ስክሬኑ ሳይነሳ እንኳን ለቤተሰብ የምታረዱት ኢትዮጵያ ደውላችሁ ምንድን ነው የምትጠቀሙት? ምንድን ነው ዓላማችሁስ? ልጃችሁን ተለውጣ በቃ ካላስ መታ የራሷን ኑሮ ልትኖር ነው ያላችሁ ነው የሚመስላችሁ? ስለ ሞተ እኮ ነው የምናወራው፣ ስለቤተሰብ ስለ ቤተሰብ እኮ ነው የምናወራው፣ ስለ ሀዘን ነው የምናወራው። አምሳ ሺህ ጊዜ ተናገርን፣ ሰው ሲሞት ለቤተሰብ ጋር ታድርሱ አድርጉ። መጀመሪያ ለምን? ብዙ ፕሮሰስ አለው። እዚህ ስደት ላይ አንድ አስክሬን ወይም ደግሞ አንዲት እህታችን ስትሞት አስክሬን መላኪያ ብዙ ፕሮሰስ አለው። እች እህታችን እንግዲህ ወረቀት የላትን ተብሏል። ገና በመኪና ደጋና የሞተችው እንደገና ገና ብዙ ወጪ አለ። አስሬን መላኪያ እስከ ሦስት ሺህ ዶላር ነው እንግዲህ የሚያስፈልገው። ያ ፕሮሰስ አለ፣ በአምነላም በኩል የሚያልፍ ጉዳይ አለ፣ በፖሊሶቹ በምን ያ ሁሉ ፕሮሰስ እስኪያልቅ፣ እናንተ እዛ ቤተሰብን አርድታችሁ እናንተ እዚህ ስራችሁን እየሰራችሁ አሸሼ ገዳሜ ትላላችሁ። ለቤተሰብ ግን ቁስል እሳት ሰታችሁ ወይ አስክሬኑ እስኪላክ ድረስ ምን አይቀመጡ ሰው እኮ አስክሬን ወዲያው መጥቶ ከቀበረ በኋላ ቢያንስ እንኳን ይወጣለታል ይባላል። ይሄ ፕሮሰስ ውስጥ ያልቅ ገና ብዙ ጉዳይ አለ። እንዴት ነው በምን አይምሯችሁ በምን አይነት ስግጥናችሁ ምን አይነት እንስሳ ናችሁ ግን እንዴ? አታስቡም እንዴ? እንዴ አፋችሁን ይበላችኋል እንዴ? ሁልጊዜ የሆነ እህታችን ስትሞት፣ ሁልጊዜ ይህንን ነገር እናገራለሁ። በቃ ምን ላድርግ ለእኖ በቃ ቅልሽ ቅድድም ነው የሚይዙ ለቤተሰብ ለመናገር ቤተሰብ ላይ ምን ይመጣል? ደም ግፊት ያለበት ቤተሰብ ሊኖር ይችላል። ደም ግፊት ባይኖርበት እንደውም ቤተሰብ ልጁን የሚወድ ስንት አለ በሽተኛ ሊሆን ይችላል፣ ሊሞትም ይችላል። እስኪ ቆጥሩ፣ አፋችሁን ስነ ስርዓት አድርጉ፣ ነግበኔ ብላችሁ አስቡ። ፎቶ እየለጠፋችሁ ቲክቶክ ላይ መታችሁ አርአይፒ በጣም ምንምሲች ስንኖር በህይወት አንረዳዳ፣ ስንሞት ውድነን። ይሄ ወላኛ ኢትዮጵያውያን ልክ ነው ስንሞት ነው። ይሄ ሰው ጥሩ ነበር የምንባለው። በህይወት እያለንማ አንድን ሰው አክብረን አናቅም። የታወቀ ነው። መች ለጥለጥ ልማዳችን ነው፣ ግን ይህንን ባህሪያችሁን አቁሙ። በምን ቋንቋን እንገራችሁ ታዲያ? በቃ ይቅርባችሁ። በቃ ሰው ሞተ ለጠፋችሁ ምናምን፣ በቃ ክላሲካል ዘፈን ምናምን። ምን ፎሎ ላይክ ለመቀብ ምን ሊጠቅምሻል ነገር? አንቺን ፎሎ ላይክ ሊለቀምብሽ ይችላል እ በዚህ ለማንኛውም በዚህ ጉዳይ ላይ ተነጋግረናል ከቆንስላ ጋር ምናምን ጉዳዩን ይዘነዋል ብለዋል። እንግዲህ ፕሮሰሱን እስኪ ጨርሱ ምናምን ያለውን ነገር እየመጣው ኢንፎርሜሽን ሰጣችኋለሁ። ከዛ ባለፈ ደግሞ አንድ ማሳሰቢያ ሰጣችው ነገር ሁለት ልስጣችሁን አለ። እቺ ልጅ የተገጨችው በአውቶስትራት ላይ ተሻግራ ስታልፍ ነው። ማለት ይሄ ምንድን ነው የሚባለው ቀለበት መንገድ አይነት ነገር ነው። በጣም ሀይዌይ ላይ ነው ስትሻገር የነበረው እና ገጭቷት ብታዩት በቃ፣ እንደዚህ እንትን ብለህ ብቻ ተውት። መግለጽም አይጠበቅብኝም እና ባካችሁ እንዲህ አይነት ቦታ አትሻገሩ። የመጀመሪያው። ሁለተኛ ነገር ደግሞ ኤርፎን አታድርጉ። ኤርፎን እኔ በእርግጥ ወዳለሁ፣ ግን ድምፁን ቀንሼ ነው እንደሚሰማኝ አድርጌ። መሻገር ደግሞ ግራና ቀኝ እዩ። እዚህ ላይ ህግ ታውቃላችሁ አለ፣ በፈለጉት ነው የሚሄዱት። ተውትና መኪና እንኳን ባይገጫችሁ ሞተር ቤት በኩል ፍር ብሎ እንደሚያልፍ አታውቁም። ላይ አድርሶ ነው እንትን የሚመልሳችሁ። ይህንን ነገር ተጠንቀቁልኝ ከምንም በላይ ሲቀጥል እባካችሁ እኔ ጋር ስትደውሉ እንደዚህ አይነት ኢንፎርሜሽን ሲኖር እስኪ ነጋ ጠብቁ። ይህንን መናገር ስላለብኝ ነው። ሶሪ አሁን ትናንትና አንድ ሰዓት ሰው ይደውላል። አንድ ሰዓት ማለት ሌሊት ሰባት ሰዓት ማለት ነው። ምንድን ነው ብዬ ተነስቼ እላለሁ። ቮይስ ምናምን እንዲህ ይደወላል። እናቱ በዚህን ሰዓት እባካችሁ፣ አይደወልም፣ አይደወልም። ጠዋት ነው የሚደወለው እኔም ገረድ ነኝ አልኳችሁ፣ ሰራተኛ ነኝ። ኤምባሲ ምሰራ ሰው አይደለው። በቅንነት ማገለግላችሁ ሰው ነኝ። ተከፍሎኛ አይደለው። ወይም እኔ ምንም ከሚዲያ ያተረፍኩት መቃጠልና መገን ነው፣ ሌላ ነገር ምን? እኔ ለማኝ አይደለው። ወላ ይሄ ነው የሚለው ነገር የለኝም። ስለዚህ ተው፣ ስደውሉም ስነስርዓት። እኔ ባለትዳር ነኝ፣ የራሴ ላይፍ አለኝ፣ መተኛት ማረፍ አለብኝ። መደወል ስላለባችሁ እናንተ ስለተመቻችሁ ብቻ እኔ ቃደውሉ። ፕሊዝ ፕሊዝ፣ ሰዓት ምረጡልኝ። እንደ ለሊት እንዴት ሰው ቀስቀሳችሁ? እንዴ በቃ ይሄ መርዶ የመናገር እንትን መንፈስ ይዟችሁ ነው ምንድን ነው? ኧረ ተው ተው እንዴ። ስለዚህ ይህንን ቪዲዮ ፕሊስ ሼር ሼር ኮፒሊንግ አድርጉልኝ። ወርኒንግም ሰጥቶኛል እንደምታዩት ነው። ላይቭም ስገባ ሰላሳ አንደኛ የከፈትኩት እንደምታስታውሱትና ቫይራል አያወጣም፣ አይወጣም ቪዲዮ ወይም ቲክቶክ። መቼም ሾጥ ነው ያሟዋል። እንዲህ ለመልካም ነገር አይሆንም። ስትሳደብ ስትራገጥ ግን ይለቅልሃል፣ ቫይራል ያወጣልሃል። እናንተም ደግሞ ዱዊት ኮፒ ሊንክ ምናምን የምታደረጉት እንዲህ አይነት ቪዲዮ አይደለም። ኖ እኔ እኮ በራሴ ብቃት በራሴ ቻይነት እንጂ ከዚህ ፒፕል ጋር ችግር ነው። እንዲህ አይነት ነገር አይደረግም። እያዩ እንኳን ቪውን እና ላይኩን እዩትም። አበሻ እኮ አበሻ ላይ ብቻ ነው። በቪዲዮ ደረጃ ቪው መቶ ሺህ ሞልቶ አንድ ሺ ምናምን ላይክ ያለው አበሻ ላይ ብቻ። ምን ችግር አለው? አያችሁት አደለ? ላይክ አድርጋችሁ ዘረኝነት የለብኝ። ወደ ሃይማኖት እየሰበኩ አደለ? ወደ ምና ላይክ እያደረጋችሁ ይጠቅመኛለን? ለምን ኢንፎርሜሽን አብዴት እያደረግኩ ፎሎ። ራሱን ይዩት እስኪ ፎሎ። እንግዲህ አስቡት ከዚህ በላይ ነበር መሆነ የነበረበት፣ ግን እናንተ የሚረግጣችሁን የሚያሸማቅቃችሁን ነው የምትከተሉት፣ ፎሎ የምታደረጉት፣ ዱዊት የምታደረጉት። ብዙ ነገር ከተባለ ብዙ ነገር አለ ግን አይመለከተኝም እ ለፈጣሪ እስከሆነ ድረስ ምንም ችግር የለው። ግን እንዲህ አይነት መርዶ አነጋገር ላይ ስነስርዓት አድርጎ ከዚህ በኋላ እያወጣው ማስጣት ወይም እንደዚህ የሚናገሩትን ምን እናንተ ብትረገጡ፣ መጀመሪያ የተረገጣችሁ ናችሁ። እንዲህ አይነት ከሰውነት ባህሪ ስለወጣችሁ እኮ ነው። አንድ ሰው ሲሞት ዳይሬክት የምትናገሩት ለቤተሰብ ምንድነው የምትጠቀሙት? አይታወቁም እሽቅድድም ብቻ ለሞቱትም ነፍስ ይማር። ከዚህ በኋላ የመጣብን እኛ እርግማን ነው ብዬ ነው ማስበው። የትኛው ፊሊፒን፣ የትኛው ባንግላዴሽ፣ የትኛው እንዲህ አይነት ወሬ ሰምተን አናቅም። ኢትዮጵያ ኢትዮጵያ ኢትዮጵያ። ምን አይነት ህብረተሰብ እንደሆነን አላቅም በእውነት ምንም። በቃ ቋንቋ መግባቢያነቱ ቀርቶ መደናቆር የሆነብን ህዝቦች ብንኖር እኛና እኛ እንባላል። ማን ኢትዮጵያዊ? በቃ አበሻ የማይቀናብ በሀዘን ብቻ ነው ለዚህ እኮ ነው እንጂ በደስታ በሰርግ ምናምን አንደኛ ነው ትንሽ በለት ላ እንደ አበሻ ደግሞ ትዕግስትም ያስተምራል እንዴ አበሻነት እኮ ትዕግስት ነው ትዕግስት ያስተምራል ሳትወድ በግድ ይቀርጻል ምንም ስለዚህ ይህንን ነው ልላችሁ የመጣሁት በተረፈ ራሳችሁን ጠብቁልኝ በምንም ተአምር አስፋልት ምናምን ተጠንቀቁልኝ ቤትኛውም የትኛውም አረብ ሀገር ያላችሁም ሰው በሚሞት ሰዓት መርዶ ለቤተሰባት አትንገሩ ብዙ ፕሮሰስ አለ እየነገርኳችሁ ነው ያልቅ ድረስ ቤተሰብ መጨናነቅ፣ ማዘን፣ ማልቀስ እድሜውን ሙሉ እናንተ እዚህ ትረሳላችሁ እኮ መርዶን ነግራችሁ ትረስታችኋል። ቤተሰብ ላይ ግን ምን ያህል ቁስል እንዳስቀመጣችሁ ምንም ሰገጤ ወይ ወይ እለበስ እናንተንማ ቤት ለቤት ነው። እንደ ክትባት የሆነ እንደዚህ የሚወጋ ነገር እንደው በሰጡንና ማነቃቂያ በቃ ጠረቅ ልትሩ ማለት ነው እንጂ በዚህ ሁኔታማ አብረን እየሰገጠን እየተቃጠልን አንን አንዘልቅም። እንዲህ

በማስተዋል ቢሆን እችን እንኳን ማስተዋል አድርጉልን። መበሻቀጣችሁ ምናምን ተውትና እችን፣ እንደዚህ አይነት ጉዳይ ላይ ግን ማስተዋል ሊኖር ይገባል። እንስሳ ናችሁ እንዴ? አስተዋይ የሆናችኋል እንዴ? ስደት የመጣችሁ ምን በቤተሰብ ላይ እንደሚከሰት አታቁ። አስተውሉ። ይህንን ነው የምለው። በጠረፈ ሰላማችሁ ይብዛልኝ፣ የራሳችሁን ጠብቁልኝ። እንደምወዳችሁም እንደማከብራችሁም አትርሱ። እየመጣ እንደዚህ ኢንፎርሜሽን እንሰጣለን። ስለ ሞተችውም ጉዳይ እንግዲህ ከኤምባሲም ጋር ከጎን ስራውም ጋር ከኮሚቲም ጋር አውርተናል እያየን መረጃ እንሰጣለን ። ራሳችሁን ጠብቁ ብቻ ነው ምለሆነ። በተረፈ ባይ ባይ።